በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሐሙስ የሚጸለይ ውዳሴ አምላክ የማፈቅርህ አምላክ ሆይ በቤተ ክርስቲያን የቁርባንን ሥርዓት ባደረግህ ጊዜ የፍቅር ብዛት የተገለጸ ነው ነገር ግን ተገልጾልኝ ሳለ እንዲህ ላለ ፍቅር የሚገባ ፍቅር በእኔ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስሆን አንተም ትርፍ ነገር የምትሻ ታላቅ ፈጣሪ ስትሆን ለእኔ ምግብ እስክትሆን ድረስ ያደረግልኝን ፍቅር እጅግ የሚያስደንቅ ሊናገሩት የማይቻል እንግዳ ነገር ነው። ዳግመኛም የእኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ ከአንተ ጋራ ታላቅ ፍቅር ላለማድረጉ እጅግ የማያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚራባኝን ነገር ትቼ የሚጎዳኝን ነገር እፈልግ ነበርሁና፣ ለበጎነትህ ልክ መጠን የሌለው አንተን ስለ ፍጹም በጎነትህ ሳልወድህ ቀርቻለሁ። አንተንም ባለመውደድ እየኖርሁ አንተን አላዋቂ አድርጌ በሰው ፊት ወዳጅ ልምሰል። ጌታ ሆይ አንተን የማይወድህ ሰው ተስፋ የሌለው ፍጹም ድሃ ነው እላለሁና እንዲህ ባለ ድንቁርናዬ እጅግ አዝናለሁ። ከእንግዲህ ወዲህ ግን ስለ በጎነትህ ብዛት በምትሰጠኝ ዘመን ሁሉ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እወድሃለሁ። ቢሆንልኝስ የእኔ ፍቅር በመላእክትና በጻድቃን ፍቅር ልክ ሆኖልኝ እንደ እርሳቸው በወድ እወደድሁ ነበር። ነገር ግን ፍቅሬ እንደ እርሳቸው ፍቅር ባይሆንልኝ በመመኘቴ ምክንያት የእርሳቸው ፍቅር ስለ እኔ ይሁንልኝ። አምላኬና ጌታዬ ሆይ እስከ ዛሬ ድረስ ሳልወድህ እየኖርሁ ብቻ አይደለሁም በዚህ ዓለም ላይ ብዙ ክፋት ያደረግሁብኝ ያደረግሁብህ ነኝ። ስለዚህ በአንተ ፊት ቆሜ በታላቅ ሐዘን ክፋቴ ብዙ ነው እላለሁ። ዳግመኛም ኃጢአት በሰራሁ ጊዜ ካንተ ፈቃድ ወጥቻለሁና ከፈቃድህ በመውጣቴ እጅግ አዘናለሁ። ከሐዘኔም የተነሳ እጅግ እንዳለቅስ ዓይኖቼ የእንባ ምንጭ ቢሆኑልኝ በወደድሁ። አይምሮም ያለው ሰው በኃጢአት ምክንያት የሚያዝን ሐዘን ሁሉ በእኔ ልብ ቢከማች በወደድሁ። እንግዲህ እንደምትሰጠኝ ኃይል እንደ ችሎታዬ አዝናለሁ። በፊትም ቁሜ ኀጢአቴንና ክፋቴን የኀጢአቴንም ምክንያት ረግማለሁ። ጸጋህንም አጋዥ አድርጋለሁ። እስከ ጊዜ ሞት ድረስ ወደ ረገሞት ኃጢአት ልመለስ አልመለስም። ከኃጢአት ምክንያት እጠብቃለሁ። ለሐዋርያት እንደ ገለጽ የአምላካዊ ቃልህንም ትርጓሜ አውቀ አውቀው ወደ ማትመረመር መለኮትህ እውቀት እንደ ተመለሱ፣ ጌታይ ሆይ የልቡን አይንና የህሊናይን አይን አብራልኝ ክቡራን መጻሕፍትን አውቅ ዘንድ አቤቱ የትርጓሚያቸውን ምስጢር ተረድቼ ትእዛዝህን እንድሠራ ፈቃድህን እንድፈጽም የእውሬን አይን የእውሩን አይን አብርተህ የነፍስና የሥጋ ብርሃንን እንደሰጠኸው አቤቱ ለእኔም እንደዚህ ያለች ስጦታን ስጠኝ። እውነተኛ ብርሃንንም አይ ዘንድ የልቦናዬን አይን አብራልኝ! አቤቱ ፈቃድህን ሰርቼ እንድፈጽም አድርገኝ። ለምጽ የያዘውን የፈወሰውን ያነጻኸውን አንተነ የፈወሰው ያነጻኸው አንተነ እኔንም እንደሱ እሱ ከአፋዊውና ከውስጣዊው ኃጢአት ለምጽ አንጻኝ፣ ጸሎቴንም አንጻልኝ ብሎ እንደለመነህና እንደሰገደልህ አንተም በቸርነት የጸሎቱን ዋጋ እንደሰጠኸው ጸሎቴም እንደዚያ እንደ ለምጻሙ ጸሎት ትሆን። አቤቱ ችግረኛ ወስቋላ የመሆን እኔም ፈውስን ካንተ ሻለሁ። ጀርባዋ ለጎበጠች ሴት ወደ ምኩራብ በገባች ጊዜ እንዳዘንህላት፣ ይህ ማሰሪያ ካንቺ ይቆረጥ ደውያትም ካንቺ ይራቁ እንዳልካት ፈጥና ድና ከቃለ ስልጣንና ከጌትነት ሁሉ እንዳደነቁ በቸርነትህ ከኃጢአቴ ማሰሪያ ፍታኝ፣ ያለ ነውር በፊትህ እመላለስ ዘንድ የቀና አካልህንም ስጠኝ። ለዘላለም ከሞትና ከሲኦል ማሰሪያ የተፈታው ልሆን አሜን ይደረግልኝ። የነቢዩን የዳዊትን ንስሐ እንደተቀበልከው ጽኑ አወዳደቅ ከወደቀም በኋላ በነቢዩ በናታን እጅ እንደ አነሳኸው ይቅር ብሎሃል ባለውም ጊዜ ለስሬ ምልክት እንደሰጠኸው የጠፋሁ ችግረኛ የመሆን እኔንም እንደሱ ይቅር በለይ ታላቅ ኃጢአቴንም አስተሰርይልኝ። ከወደቁትም ጽኑ አወዳደቅ አንሳኝ፣ ያላንተ የሚያነሳኝ የለምና እኔ ችግረኛ ነኝና እንደ ናታንም ከወደቁበት የሚያነሳኝ የለም። የናታን ጌታ ሆይ እኔ ግን በቸርነት ታመናለሁ፣ ሰውነቴንም ከፊትህ እጥላታለሁ። የነቢያትም የአማላጆችም ጌታ አንተ ነህና ከድቀቴ ያንሳኝ። በደሌንም ተላለፋት፣ ስለ በደሌም ቸል አትበለኝ። አቤቱ ጌታዬና አምላክ ኢየሱስ ክርስቶስ ሆይ ዘመኔም እስኪፈጸም ከአጢአቴ ጠብቀኝ እጸናለሁ የማለት ተስፋን የቆረጠ የሕዝቅያስን ጸሎት ተቀብለ በኢሳይያስ ቃል ብዙ ዘመንም እንደሰጠኸው ችግረኛ ስም ለመሆን ለእኔም እንዲሁ አድርግልኝ። ለዘላለሙ የምትኖር ሆይ ለዘላለሙ ጉዳትና ከኃጢአት ሞት አንስተ ሞት በሌለበት በመንግሥት ሰማያት ሕይወትን ስጠኝ። በሰው ልጅ ያልተሰራች ለዘላለም በምትኖር ጥፋት በሌለባት በላይኛይቱ ማደሪያ ጌታዬ ሆይ ለዘላለሙ ከዚያ ልታኖረኝ እወዳለሁ። አሜን ይደረግልኝ። ከፀሐይ መውጫ እስከ መጥለቂያዋ ያሉ የጻድቃንን የነቢያትን ጸሎት እንደተቀበለ የጸሎታችንን ዋጋ ለነፍሳቸውና ለስጋቸው ሕይወት የዘላለም ተድላን እንደሰጣቸው አውቀውም ሳያውቁም ተችሏቸው ሳይቻላቸውም የሰሩትን የተሰወረውንና የተገለጸውን ኃጢአታቸውን ይቅር እንዳልሃቸው ጌታዬ ኢየሱስ ክርስቶስ ሆይ ችግረኛ የመሆን እኔንም የተገለጸውንና የተሰወረውን የሰራሁትን ኃጢአቴን ሁሉ ታቃልልልኝ ዘንድ ስሬትንም ካንተ ሻለው ታላቅም ቢሆን ታናሽም ቢሆን እኔንም ባሪያህን እንዳገለገልሁ አድርገኝ አንተንም በምጠራበት ጊዜ ጸሎቴን ተቀበለኝ ከወዳጆችህም ጋራ በማያልፍ ደስታ በባለሟልነት እኖር ዘንድ የበቃው አድርገኝ ለዘላለሙ አሜን ይደረግልኝ በእውነት የዳዊት መዝሙር አምሳ። አቤቱ እንደ ቸርነትህ ብዛት ማረኝ ይቅርም በለኝ፣ እንደ ይቅርታህም ብዛት ኃጢአቴን ደምስስ። እጠበኝ፣ ከኃጢአቴም አንጻኝ፣ ከበደሌም አንጻኝ። በደሌን እኔ በእራሴ አውቀዋለሁና ኃጢአቴም ዘወትር በፊቴ ነው። አንተን ብቻን በደልኩ፣ በፊትህም ክፉ አደረግኩ፣ በነገርህ እውነተኛ ትባል ዘንድ በፍርድህም ታሸንፍ ዘንድ። እነሆ በኃጢአት ተጸነስኩ፣ እናቴም በኃጢአቴ ወለደችኝ። እነሆ እውነትን ወድሃልና የማይመረመር ጥበብህን ነገርከኝ። በስምዛ እርጨኝ እነጻለሁ፣ እጠበኝ ከበረዶም ይልቅ እጠራለሁ። ሐሴትና ደስታን አሰማ፣ የሰበርካቸው አጥንቶች ደስ እንዲላቸው። ፊትን ከኃጢአቴ መልስ፣ በደሌንም ሁሉ አጥፋ። አቤቱ ንጹሕ ልቡናን ፍጠርልኝ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ አታርቅ። በማዳንህ ደስታን ስጠኝ፣ በጽኑ መንፈስም ደግፈኝ። ለበደለኞች መንገድህን አስተምራቸው ዘንድ ህግህን የሚዘነጉ ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ መላሴም ጽድቅህን ምላሴም ጽድቅህን በመናገር ደስ ይለዋል። ከንፈሮቼን ክፈት አፌም ምስጋናህን ይናገር። ብትወድስ መሥዋዕትነት በሰጡህ ነበር፣ የሚቃጠለውንም መሥዋዕት አትወድም እንጂ። የእግዚአብሔር መሥዋዕት የዋህ ልቡና ነው። እግዚአብሔር ገርና ትሑት ልቡናን አይንቅም። አቤቱ በሞገስህ ጽዮንን አስጊጣት የኢየሩሳሌም ቅጽሮችም ይታነጹ። እውነተኛውን መሥዋዕት መባውንም ቁርባኑንም በምትወድበት ጊዜ ያን ጊዜ ፍሬዶች በመሰውያው በመሰውያ ይሰዋሉ። ቸሩ አምላካችን ጸሎታችን ይቀበልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን።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 የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅዱስ ወይ ደስ ይበልሽ ሉድ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ